መተንፈስ አልቻለም። ከዛ ከአቅማችን በላይ ስለሆነ አንስተ ነው በመኪና ወደ ሆስፒታል ወደ ሚኒሊክ ሆስፒታል እየወሰድ ነው እያለ መንገድ ላይ ሞተብን እና ቡድናችን ከተመሰረተ ጊዜ ጀምሮ ቋሚ አባል ሞቶ አያውቅም። ደራርቱ ቱሉን ጨምሮ አቶ ኢሳያስ ጅራ፣ ጌታቸው ረዳ በዛ ጊዜ ጊዜ አስተዳደሩ ፕሬዚደንት ነበር። እነሱ እነሱ ባሉበት ወደ 120 ሚሊዮን ብር አካባቢ ቃል ተገብቶ ነበርና ቃል መግባትና ገንዘብ መሰብሰብ ግን በጣም የተለያዩ ነገሮች ናቸው እና ዶክተር መቅደስ ተገኝተዋል ፕሮግራሙ ላይ የዩቶካሪያ ሲወት ላይ እሳቸው እጅ አለበት። መንግሥታዊ እውቅና እንደገኛቸው ያሰማችሁ። አይሲዩ ሲ ውስጥ የገባ ሰው ይተርፋል ብሎ ማሰብ ትንሽ ከባድ ነው እና እሱ ግን ተረፈ እና ይሄ እንደ አንድ ራሱን የቻለ ትልቅ አቺቭመንት ነው። ናሽናል ቲሙ በጣም የተለየ እድገት እንዲያሳይ የሚያስፈልግ ከሆነ ኮሚኒቲ ቤዝድ ስፖርት በጣም ወሳኝ ነው ብዬ አስበው። የጤና ስፖርት ማህበርን ማገድ ማለት ማህበረሰብን ማገድ። አዲስ አበባ ውስጥ በጤና ስፖርት ቡድን ደረጃ ተዋቅሮ እኛ የሰራነውን አይነት ስራ የሰራ የለም።